እኔ አራተኛ ልፍለት በቃ ደከመኝ። ታቃል በቃ ልስለም በቃሽ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር! አላሁ አክበር! ተክቢር! አላሁ አክበር! ማሻላ ማሻላ ማሻላ እኔ እንደውም ከሶስቱ ምርጫ ውስጥ ለአዳምጥ ነ እዚሁ ቁጭ ብዬ የሚል መሰለኝ። እና አራተኛ ምርጫ አለ አራተኛ ኦፕሽን አለ ስላለ ይህን ነገር መስማት ትልቅ ነገር ነው። ማሻላ ቀጥልቻ ቢሮ አውረ እንደጀመርክ ማለት ነው። በነካካፍ ላይክ ምን እየተሰማኝ እንደሆነ አላውቅም። ትንሽ አውሩና፣ እኔ እቀጥላለሁ። አንድ ደቂቃ ሰጠኝ፣ ትንሽ መረጋጋት ትፈልጋለሁ። እንደዚህ አይነት ስሜት እንደሚሰማችሁ ታውቃላችሁ። ለክበር በጣም ይገርም ነው። እኔ እንጃ ወላሂ። ወንድማችን ስለሆነ ከጃናም ነፃ ስለወጣ ግን ወደ ዋናው ብንሄድ በጣም ብሩ ይመስለኛል። በቃ ሰው ከዚህ ሰከንድ በኋላ የመኖር ዋስትና የለውም። የሰው ልጅ ስለ ነገ ያውቅ። ይሄ ሁሉ እውነት ገብቶ አንድ ደቂቃ መቆየት ስለከበደው እና ደግሞ ረስ ላኢላ ፊና ጃሃዱ ፊና እነዚያ ለኛ ብሎ የታገሉ የሆኑ ሰዎችን ለነህድየነሁም ስብለን የአላህ ቃል ነው። ብርግጥ እንመራቸዋለን። ይህ አላህ ቃል ነው። እየዕለሚ አላሁ ፊ ቁሉቢኩም ኸይራ ዩእቲኩም ኸይራ አልላህ በልባችሁ ውስጥ መልካም መኖሩን ካወቀ ይእቲኩም ኸይራ ኸይር ነገር ይሰጣችኋል። በልቡ ውስጥ ጥሩ ነገር ነበር። እስልምና ንሄ አላሁ ኣክበር ግዜ ሰንክል ስታዞ ሻዳሲዩዙ ከዛ በኋላ ይሄን ስታዝ ሄድ ወይምጠብቁትም ባቢ ካለ ብታስገቡት ባቢሎን ካለ እና ሆፓል ካሉ ብጠሯቸው ደስ ይለኛል። ማለት እንደምንም ሼር አርግላችሁ ያዩ ደስ ይለኛል። ይሄን ደስታውን ቢካፈሉት ለም ውስጥ ነኝ ያለሁት። ሰውነትን ይነዝረኛል፣ ሰውነትን ይንቀጠቀጣል። ማለት ደስታውን መቆጣጠር አልቻልኩም ራሱ። በዚህ ደረጃ ነው ያለውት ነገር ማለት ነው እና እኔ አላቅም ራሱ ምን እንደምል አላቅም። እና እስኪ ጥሯቸው ከተቻለ ጥሯቸው፣ ሁለቱን ሆፓልን እና ባቢሎንን ብጠሯቸው ደስ ነው የሚለኝ፣ ቢቻል እንሻላ እና ሻዳ። እሺ፣ ሰላም በለው ሰላም ነው። አምሶሪ በጣም ይቅርታ። አረ ችግር የለውም፣ መብትህ ነው። ያው አንተ እንደሚባለው ነው። ውስጥህን የረጋበት እና የሚረካበት ከሆነ ከረካበት ከረካበት ልብህንም ውስጥህንም ጥያቄን ተመልሶ የሚረጋበት ከሆነ ችግር የለብኝም። ግን ተስፋ አድርግ ነበረ አንድ የምተማመንበት ሰው ብዙ ነገር እንሰራለን ብዬ እንትን አድርግ ነበረ። ብቻ ይመች፣ ደስ ይላል። አንተ ሰላም የሚሰጥህ ከሆነ አሪፍ ነው። ሶሪ ብራዘር፣ ደከመኝ። ምን ላርግ ታውቃለህ?